የልማት ስኬቶች የተመዘገበበት ያው መጋቢት አረ ስንል ባለፉት ሰባት ለውጥ ዓመታት ጊዜ ውስጥ ትልቅ ሀገራችን ለውጥ የተገኝበት የለውጥ ብስራት ሀገራችን በአዲስ መልክ ትንሣኤ የጀመረችበት ዓመተ ምሕረት ነው ብሎ መውሰድ ይቻላል። ይህን የምልበት ምክንያት በሀገራችን የነበረው የመንግስታት ሲቀያየሩ በተለያየ መንገድ በአብዮታዊ መንገድ ሲቀያየሩ የመጡበትና ና ይሄ ማለት አፍርሶ በመገንባት መንግስታት ሲቀያየሩ አፍርሶ በመገንባት ነው የነበረው። ና መጋቢት 24 ግን ለየት የሚያደርገው በሀገራችን ታሪክ የመጀመሪያ ጊዜ በሪፎርም መንገድ የነበሩት መንግስታት እየተቀይረበት ና የነበሩት ጥንካሬዎች የበለጥ የምናጎላበትና ና ዲግ ደግሞ የምናርብበት ከዜሮ መነሳት ሳይሆን የተወሰነ ወራት ላይ ሆነን ሀገራችን መምራት የጀመርንበት የለውጥ አይሎች ወደ አመራነት ቦታ መጦ ሀገራችን ኢትዮጵያ ተረክበው መምራት የጀመሩበት መጋቤት 24 ነው። ሀገራችን ወደ ተሻለ ደረጃ ላይ ለማድረስ የሀገራችን የፖለቲካ ሁኔታ የአደረጃጀት ሁኔታ ምን መመሰል አለበት የሚለው ነገር የለውጥ ኃይሉ በደንብ ተገምግሞ ከዚህ በፊት የነበረው አጋርና ኢህአዴግ የሚባለው ወይም ደግሞ የሀገር ባለቤት ተብሎ የነበረው በአንድ ሀገር ውስጥ የተለያየ አደረጃጀት የነበረው ሙሉ በሙሉ እንዲፈርስ የተደረገበትና የመጀመሪያው ሀገራችን የሚመጥን የፖለቲካ ሪፎርም መደረግ አለበት፣ መዋቅራዊ አደረጃጀቱ ሪፎርም መደረግ አለበት ተብሎ የለውጥ አመራሩ አጋር እና ባለቤት የሚባለው ቋንቋ ቀርተው ሁሉም ኢትዮጵያውያን በአንድ ጥላ ስር ያሰባሰበው የብልጽግና ፓርቲ አደረጃጀት የተፈጠረበት እና ሀገራችን በሁሉም አካባቢ ሁሉም ኢትዮጵያውያን አንድ ጥላ ስር ያሰባሰበ የፖለቲካ አደረጃጀት የተፈጠረበት ነውና በዚህ ደረጃ ነው። በዚህ አጋጣሚ ያው ክልላችን እንደሚታውቁት የቤኒሻንጉል ጉሙዝ ክልል አንዱ አጋር ተብሎ በሀገር ጉዳይ ላይ እንዳይወሰን ተደርጎ የተገለለበት አንዱ አካል ነውና፣ ከለውጡ በኋላ ግን ወደ ሀገር ባለቤትነት እንዲቀላቀሉ ተደርጎ በአንድ የፖለቲካ አደረጃጀት ውስጥ ገብቶ በሀገር ጉዳይም በክልል ጉዳይም መወሰን ሙሉ እድል ያገኙበት ጊዜ ነበረና ይሄን በዛ ደረጃም መጋቢት 24 2010 የምናስታውስበት ሁኔታ ነው የሚሆነው ከፖለቲካ አንፃር ስናይ ማለት ነው። ይሄ ማለት ሁሉም ኢትዮጵያውያን በከጫፍ እስከ ጫፍ ማለት ነው በሀገራቸው ጉዳይ ላይ በጋራ መወሰን፣ በጋራ መወያየት፣ በጋራ የመምራት እድል ያገኙበት ሁኔታ ስለነበረ አንዱ ይሄ ትልቅ ትሩፋት ይዞ የመጣበት ሁኔታ ነው የሚሆነው ነገር ግን ሀገራችን መጋቢት 24 2010 የነበረው የለውጥ ኃይሉ ወደ መዋቅር ወደ አመራነት ሲመጣ አንዱ ከቢተና የተዳነ ሀገር ነው እቺ ሀገር ማለት ነው። እንደ ሀገርን ሀገር ሆኖ የመቀጠል ጉዳይም ጥያቄ ምልክት ውስጥ የገባበት ሂደት ነው የነበረው። ነገር ግን አደረጃጀቱ መዋቅራዊ አደረጃጀቱ ሙሉ በሙሉ ከተስተካከለ በኋላ እና ወጥ አደረጃጀት ከፈጠርን በኋላ ሀገራችን እንደገና ተንሳረፈ የተንሰራራትና ወደ ተሻለ ደረጃ ላይ ለመድረስ ይህን መንገዶች አሉ። ከዛም አልፎ በአጠቃላይ በኢኮኖሚ ዘርፍ ቅድም እንዳነሳው የተለያዩ ኢኒሽቲፎችን በመቅረጽ በክቡር ጠቅላይ ሚኒስቴራችን ሀገራችን ወደ ተሻለ ደረጃ ላይ የሚያደርሱ በርካታ ኢኒሽቲፎችን በመቅረጽ እንዲተገበር የተደረገበት ሁኔታዎች ነው ያሉት። ከዛ ውስጥ አንዱ የልማት ትሩፋት ኢኒሽቲፎች የተቀረጹበትና በርካታ በሁሉም ሀገሪቱ አካባቢ የተሰራበት ስራዎች አሉ። እነዚህ ኢኒሽቲፎች ከዚህ በፊት ያልተለመዱ ናቸው። ክቡር ጠቅላይ ሚኒስትራችን ከመጡ ጊዜ ጀምሮ ግን በሁሉም ሀገሪቱ አካባቢ እንደዚህ አይነት ህዝብን የሚቀይር የህዝብን ህይወት የሚቀይር የሚለውጥ አዳዲስ ኢኒሼቲቮች እየተቀረጸ እየተተገበረበት የሚገኝበት ሁኔታ ነው የሚሆነው። ከዛ ማለፍ ብለው የስንዴ ምርትም በሀገራችን ይታወቃል። ከዚህ በፊት የነበረው ሀገራችን ስንዴ ከውጭ የማስገባትና በስንዴ ልመና ውስጥ የቆየንበት ሁኔታ ነው የነበረው። የለውጥ ኃይሉ ወደ መዋቅር ወደ አማራነት ከመጣ በኋላ ክቡር ጠቅላይ ሚኒስትራችን በቀረሱት ኢኒሽቲቭ በአጭር ጊዜ ውስጥ ከሀገራችን አልፎ ወደ ኤክስፖርት ማድረግ የጀመርንበት ይህ ስንዴ ምርትም ይታወቃል። ይህም የለውጡ ትሩፋት ነው ብለን ነው የምንወስደው። ከዛ ጋር ታይዞ ቅድም እንዳነሳው፣ ከልማትም አንጻር በተለይ የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ መውሰድ እንችላለንና ታላቁ የኢትዮጵያ ህዳሴ ግድብ ወደ ማፍራት ደረጃ ላይ የደረሰበት፣ ወደ ማቆም ደረጃ ላይ የደረሰበት ሁኔታ ነው የነበረውና የለውጥ ኃይሉ በአዲስ መልክ ኢትዮጵያውያን ብሔር ብሔረሰቦች አሻራ ያረፈበት መላ በሀገር ውስጥም በሀገር ውጭ ያሉትም ኢትዮጵያውያን የተረባረቡበት እና ኢትዮጵያን ውያን በሙሉ የጋራ ያደረገው የጋራ አሻራችን የነበረው ታላቁ የኢትዮጵያ ህዳሴ ግድብ በአዲስ መልክ እንደገና እየተሰራበትና አሁን ወደ መገባደድ ደረጃ ላይ የደረሰበት ትልቅ ሀገራዊ ፕሮጀክት ነው። ይሄም አንዱ የለውጥ አይሉ ይዞ የመጣው የመጋቢት ሀያ አራት ትሩፋት ነው ብለን የምንወስደውና እንደ ክልላችንም ቢሆን ይሄን ስራ ስንሰራ በርካታ ችግሮች ውስጥ ነው ያለፍ ነው። በሌላ መንገድ ደግሞ ቅድም ያልነካውት ይሄን ለውጥ ደግሞ ያልተቀበሉ ኃይሎች በተለያየ መንገድ ደግሞ ለውጡን ለማደናቀፍ በርካታ ስራዎች ሲሰራ የነበረበት ሁኔታ ነው የሚሆኑ የነበረው። ለውጡ አልጋ በአልጋ የመጣ አይደለም። ለውጡን ያልተቀበሉ ኃይሎች ደግሞ በተለያየ መንገድ እንደ ክልላችን ቢትወስዱ በርካታ ወጣቶች በተለያየ ምክንያት ወደ ጫካ ገብቶ የትጥቅ ትግል አማራጭ አድርጎ ሲንቀሳቀሱ እንደነበረ ይታወቃል። ይሄንም ብልፅግና ፓርቲ ወይም የለውጥ ኃይሉ ነገሮችን በጉልበት ብቻ ሳይሆን በስምምነት ደረጃም በይቅርታ እና በፍቅር ነገሮች ማስተካከል እንደሚቻል በአስቀመጡ አቅጣጫ መሰረት ታጥቆ ጫካ የገባውም በተለያየ መንገድ ጥሪ በማድረግ በሰላማዊ መንገድ መጥቶ ወደ መደበኛ ህይወታቸው እንዲገቡ እየተደረገበት ሁኔታ ነው የነበረው። ይሄም አልተለመደም፣ ከዚህ በፊት በነበረው አንዱ የበጎ አገልግሎት ተግባራት ስራ ነው እየተሰራ ያለው። ብልጽግና ፓርቲ ማለት ሰው ተኮር ፓርቲ ነው። አንዱ ያለ አንዱ ከሌለ ደሃውን እያገዘ እየደገፈ የሚሰራበትና የበለጠ ደግሞ ወንድማማችነትና እህትማማችነት እየተገነባ የሚሄድበትና በሀገር ጉዳይ ላይ ሁሉም ኢትዮጵያውያን አንድ አመለካከት፣ አንድ አስተሳሰብ እንዲይዙ የማድረግ ስራ እየተሰራበት ሁኔታ ነው የነበረው። ይሄ ባለፉት ከለውጡ በፊት በጣም ችግር ውስጥ የነበረበት ከለውጡ በኋላ ግን የበለጠ ኢትዮጵያውያን ወደ አንድነት፣ ወደ አብሮነት፣ ወደ ወንድማማችነት እሳቤ ውስጥ እንዲገቡ የተደረገበት አንዱ የለውጥ ኃይሉ የትሩፋት አካል ነው ብለ ነው የምንወስደው። ያ ብቻም አይደለም። በርካታ ስራዎች የተሰራበት ሁኔታዎች አሉ። በተለይ በክልላችን አንዱ በክቡር ጠቅላይ ሚኒስቴራችን የመደመር መጽሐፍን መነሻ በማድረግ የመደመር መጽሐፍ ተሽጦ በክልሉ ሙዚየም እንዲገነባ በተሰጠው ዳይሬክሽን መሰረትም በአሁኑ ሰዓት የመደመር መጽሐፍ ሽያጭ የተገኘው ገንዘብ አንድ ትልቅ ሙዚየም ግንባታ በክልላችን ዋና ከተማ ሶሳ ላይ እየተገነባ ነው የሚገኘው። ይሄ ለየት የሚያረገው ድሮ ፕሮጀክቶች ሶስት አራት ዓመት የሚቀመጡበት ሁኔታ ነው የሚሆነው፣ እና መሰረተ ድንጋይ ከተቀመጠ ጊዜ ጀምሮ በጣም ይጓተታሉ። ቶሎ ተጠናቆ ወደ አገልግሎት ደረጃ ላይ አይደርሱም። ከለውጡ በኋላ ግን ፕሮጀክቶችም በአጭር ጊዜ ውስጥ ከተቀመጠው ጊዜ ሰሌዳ በፊት ተገንብቶ ወደ አገልግሎት እንዲገቡ የማድረግ ስራ እየተሰራበት ሁኔታዎች አሉ። ከዛ አንፃር ሙዚየም ግንባታውም በተሰጠው ጊዜ መሰረት ቶሎ እንዲጠናቀቅና ወደ አገልግሎት ደረጃ ላይ እንዲደርስ እየተደረገበት ሁኔታ በጣም በሚገርም ሁኔታ ጥሩ ስራዎች እየተሰራበትና አሁን ወደ መጠናቀቅ ደረጃ ላይ እየደረሰበት ሁኔታ ነው ያለውና ብዙ ነገሮች የተሻሻሉበት የለውጥ ዓመታት ውስጥ ብዙ ስራዎች የተሰራበት ሁኔታዎች አሉ። አዳዲስ የስራ ባህልም እየገነባንበት የምንገኝበት ሁኔታ ነው የሚሆኑ ማለት ነው። ከዛም አለፍ ብለውም የክቡር ጠቅላይ ሚኒስቴራችን ያስቀመጣቸው ኢኒሽቲቭች ውስጥ አንዱም የከተማና የገጠር የልማት ኮሪደር እየተገነባ አሁን የሚገኝበት ሁኔታዎች ይታያሉ ማለት ነው በተለያየ አካባቢ ከተሞች ከዚህ በፊት ትኩረት ያላገኙበት ባለፉት መንግስታት የነበረው ገጠር ላይ ትኩረት እያደረግን በርካታ ስራዎች ስንሰራ ነበር። ነገር ግን ከተሞች እየተረሱበት ሁኔታ ነው የነበረውና በአሁኑ ሰዓት የለውጥ አመራሩ ከተማን ማስዋብ አለበት፣ የሀገሪቱን ገጽታ መቀየር አለበት አንዱ በከተማ ልማት ስራ ላይ ነው በሚል በተቀመጠው አቅጣጫ መሰረት የከተማ የኮሪደር ልማት ስራዎች እየተሰራበት ሁኔታዎች አሉ። በርካታ አካባቢዎች ሁሉም የሀገሪቱ ዋና ዋና ከተሞች የሚባሉ ላይ ትላልቅ ስራዎች እየተሰራበትና አጠቃላይ የኢትዮጵያን ገጽታ እየቀየረበት ሁኔታ ነው ያለው። ብልጽግና ከመጀመሪያውም ይዞ የተነሳው እሳቤ ወደ ኋላ መመለስ ሳይሆን በይቅርታና በሕግ ነገሮቹን እየፈታ የመሄድ እድል ስላለ ለዛ መስዋዕት በመክፈል በርካታ ለውጡን ያልተረዱ አካላት ለውጡን እንዲረዱ በማድረግ በተለያየ መንገድ የለውጡን እሳቤ በመቅረጽ እና በማስረዳት በማጽረጽ የተሰራው ስራ በርካታ ኃይሎች ከለውጡ ጋር እንዲቀላቀሉ የተደረጉበት ሁኔታዎች ነው የነበረው። ያው አካሄዳችንም አመጣጣችንም አብዮታዊ ስላልሆነ እና ሪፎርም ስለሆነ በአብዮታዊ መንገድ ቢሆን በአንድ ጊዜ የነበረውን ስርዓትን አስወግደ አዲስ አስደረጃጀት አሰራራ መዘርጋት የሚችልበት ቀላል መንገድ ነው። ነገር ግን ከዜሮ ነው የምትነሳው እና ሀገራችን ደግሞ እንደሚታወቀው ባለፉት በርካታ አመታት መንግስታት ሲቀያየሩ በአብዮታዊ መንገድ ስለመጡ ከዜሮ ነው እየተነሱ የመጡና ይሄ ትክክል አይደለም ባለፉት የነበሩ መንግስታት የሰሯቸው በርካታ ሀገሬን የሚጠቅሙ ሀገሬን ወደ ተሻለ ደረጃ ላይ የሚያደርሱ ወረቶች ስላሉ አፍርሴ መገንባት ሳይሆን ባለው ላይ እሴት እየጨመርን ሀገራችን ወደ ተሻለ ደረጃ ላይ ማድረስ የምንችልበት እድል ስላለ በዛ ደረጃ በሪፎርም መንገድ መሄድ አለብን ብለን ይህን ስለተከተል ነው። በውስጣችን የለውጥ ኃይል የሚመስል ነገር ግን ለውጡን ያልተቀበሉ ቡድኖችም ውስጣችን በርካታዎች ነበሩ ማለት ነው። ይህን ደግሞ በተለያየ መንገድ በሚናደርጋቸው የግምገማ ሪፎርሞችን የክትትልና ድጋፍ ስራዎቻችን ለውጡን ተቀብሎ ከለውጡ ጋር እንዲሄዱ የማድረግ ስራ እየተሰራበት ሁኔታዎች አሉ። ለውጡን ያልተቀበሉ ደግሞ በጊዜው ሂደት ከመስመር እየወጡ የሚሄዱበት ሁኔታዎችን የነበሩና በጣም ብዙ ቻለንጆች ነበሩ። ነገር ግን ብልጽግና የመደመር መንገድ ይዞ እየተነሳ ስለሆነ የታሰሩትን በተለያየ መንገድ የታሰሩትም በይቅርታ እንዲወጡ በማድረግ በምህረት እንዲወጡ በማድረግ ወደ ለውጡ እንዲቀላቀሉ በማድረግ ለኢትዮጵያውያን ትልቅ እድል የፈጠረበት ትልቅ መደላደል የፈጠረበት ሂደት ውስጥ ነው የነበረው። ይህን የተረዱ ኃይሎች በአግባቡ ወደዛ ተቀላቅሎ የተጠቀሙበት ሁኔታዎች አሉ። ይህን ያልተረዱ ኃይሎች ደግሞ በአሁኑ ሰዓት በተለያየ መንገድ በሶሻል ሚዲያም ተለያዩ ሀገራት ላይ ሆኖ የሚጮሁበት ሀገራችን ወደ አላ ለመመለስ የሚደረጉበት ጥረቶች አሉ። ይሄ ግን አይሳካም። ኢትዮጵያውያን አሁን የተረዱበት ብልጽግና ምን ያክል ሀገር ለሀገር የቆመ ለወንድማማችነት ለኢትማማችነት የቆመ ፓርቲ እንደሆነ የተገነዘቡ ኃይሎች ወደዚህ እየተቀላቀሉ ሀገራችሁ ወደ ተሻለ ደረጃ ላይ ለማድረስ ጥረቶች እየተደረጉበት ሁኔታ ነው ያለውና ይህን የበለጠ አጠናክረ ነው የምናስቀጥሉ ማለት ነው። ነገር ግን ብልጽግና እንደገና አንዱ እንዲወለድ ያነሳሳው ያገፋፋው አንዱ ትልቁ እውነተኛ የዲሞክራሲ ሚዳርን ለኢትዮጵያውያን መትከል ነውና ከዚህ ጋር ተያይዞ የለውጥ አይሉ ወደ አሁን እንደመጣው የታሰሩትም በተለያየ የፖለቲካ አመለካከትም ከሀገር ውጭ የወጡትም ወደ ሀገራቸው እንዲመለሱና የተለየ ሀሳብ የተለያየ አይዲዮሎጂ ካላችሁ በሰላማዊ መንገድ ተደራጅቶ ለሀገራቸው መታገል እንዳለባችሁ እድል እየሰጠበት ሁኔታ ነው የነበረው። ከዛ ጋር ተያይዞ በርካታ ተፎካካሪ ፓርቲዎች በሁሉም ሀገሪቱ አካባቢ እንደ ሀገርም እንደ ክልልም ተደራጅቶ እየተንቀሳቀሱበት ሁኔታ ነው የነበረው። ተቃዋሚ የሚባለው ቃላት ራሱ ተስተካክሎ ተፎካካሪ ተብሎ በፉክክርና በትብብር መርህን መሰረት ያደረገ የፖለቲካ ምህዳር በመክፈት ስራዎች የተሰራበት ሁኔታ ነው የነበረው። ከዛ ጋር ተያይዞ ቅድም እንዳነሳው በኢትዮጵያ ታሪክ ተፎካካሪዎች ወደ መንግስታዊ መዋቅር መጥቶ አያውቁም ማለት ነው፣ ከለውጥ አመራሩ በፊት ማለት ነው። የለውጥ አመራሩ ከመጣ በኋላ ግን አንዱ ምንድን ነው? ተፎካካሪ ፓርቲዎች አብላጫ ድምፅ አገኝቶ መንግስት ሆኖ ሀገር መምራት እስከሚችሉ ድረስ ቢያንስ መለማመድ አለባቸው፣ ወደ መንግስት መዋቅር ገብቶ መለማመድ አለባቸው ከሚል እሳቤ በሀገር ደረጃም በክልል ደረጃም ወደ መዋቅር እንዲመጡ የተደረገበት እና እንደዚህ አይነት አዳዲስ የፖለቲካ ልምምድ እድል የፈጠረበት በዚህ በለውጥ አመራሩ ነው።